ሰላም፣ ጤና ስጥልኝ። የክንፋን መረጃ ቤተሰቦቻችን፣ የተመረጡና ወቅታዊ ዜናዎችን ይዝንላችሁ መጥተናል። በቅድሚያም አርዕስተ ዜናዎቹን እናሰማቸዋለን። በኦሮሚያ ክልል አረሲ ዞን ውስጥ በአንድ ሳምንት ውስጥ በተፈጸሙ ጥቃቶች ህጻናትን ጨምሮ 25 ሰዎች መገደላቸው ተገለጸ። በኦሮሞ ፌዴራላዊ ኮንግረስ ኦፌኮ የሽግግር መንግስት ጥያቄ የሚሸፉበት አይደለም እንዲሁም ምርጫ ለማካሄድ የሚያስችል የሰላምና ጸጥታ ሁኔታ እንደሌለ መናገራቸው ተሰማ። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ትናንትና ባወጣው መግለጫው ላይ አሜሪካ በኢትዮጵያ እስረኞች ላይ የፈጸመችውን ጥቃት በጦርነት ወንጀልነት እንዲመረመር ጥሪ ማቅረቡ ተነገረ። የአዳዲስ ነዳጅ ማደያዎች ግንባታ ላልተወሰነ ጊዜ መከልከሉን በማስመልከት ኩባንያዎች በውሳኔው ላይ ቅሬታ አቀረቡ። እነዚህና መሰል ዝርዝር ዜናዎችን ይዘንላችሁ መተናል። አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክታን ይጫኑ። በኦሮሚያ ክልል አርሲ ዞን ውስጥ በአንድ ሳምንት ውስጥ በተፈጸሙ ጥቃቶች ህጻናትን ጨምሮ 25 ሰዎች መገደላቸውን የተጎጂ ቤተሰቦችና በአካባቢው በአካባቢ የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኃላፊዎች ተናገሩ። ባለፈው ሳምንት ረቡና ሐሙስ ዕለት በተፈጸመው የመጀመሪያው ጥቃት ከተገደሉ ሰዎች ውስጥ ስምንቱ የአንድ ቤተሰብ አባላት እንደሆኑ ምንጮች ገልጸዋል። በአንድ ሳምንት ውስጥ ተከታታይ ጥቃቶች የተፈጸሙባቸው በአርሲ ዞን ውስጥ በሚገኙ ጉና ሽርካና ሆንቆሎ ዋዊ ወረዳዎች ነው። ምንጮቹ እንደገለጹት በዞኑ በሚገኙ ጉና ሽርካና ሆንቆሎዋዊ ሆንቆሎ ወረዳዎች ተከታይ ግድያዎች የተፈጸመው ካለፈ ባለፈው ሳምንት ረቡ ዕለት ጥቅምት 12 2018 ዓ.ም አንስቶ ነው። ከፍተኛ ቁጥር ያላቸው ሰዎች የተገደሉት ሰሞነኛ ጥቃት በጀመረው ጉና ወረዳ ሲሆን ታጣቂዎች ባለፈው ሳምንት ረቡና ሐሙስ በፈጸሟቸው ጥቃቶች 14 ሰዎች መገደላቸውን ሁለት የተጎጂ ቤተሰቡ አባላትና የአካባቢው የቤተክርስቲያን አመራር ተናግረዋል። ሌላ ከፍተኛ የቤተክርስቲያን አመራር ደግሞ አባጀማ በተባለ አካባቢ ከተፈጸመው ጥቃት ጋር በድምሩ 17 ሰዎች መገደላቸውን ገልጸዋል። ማህበረ ቅዱሳን ብሮድካስት አገልግሎት ትናንት እንደዘገበው በምስራቅ አርሲ ሀገረ ስብከት በሆንቆሌ ዋዊ ወረዳ በቅሳ ቀበሌ ጥቅምት 18 ለ19 አጥቢያ ከምሽቱ አራት ሰዓት ላይ አምስት ምዕመናን በታጣቂዎች መገደላቸውን በአካባቢው ያሉ ምዕመናን ዋቢ አድርጎ ዘግቧል። የጥቃቱ ሰለባ ከሆኑት መካከል የአንድ ቤተሰብ አባላት የሆኑት ሁለት ወንድማማቾችና ሁለት እህት ማማቾች የሚገኙበት ሲሆን በተጨማሪም አንድ የኦርቶዶክስ እምነት ተከታይ ከቤተሰቡ አባላት ጋር መገደሉ ታውቋል። ከዚህም በተጨማሪ በወረዳው በሚገኘው በቅሳ ቀበሌ የእግዚአብሔር አብ ቤተክርስቲያን አገልጋይ ታግተው መወሰዳቸው ታውቋል። የመጀመሪያው ጥቃት በተፈጸመበት ጉና ወረዳ የተገደሉት አስራ አራት ሰዎች በአንድ አካባቢ ይኖሩ የነበሩ እና በጋብቻ የተሳሰሩ የተለያዩ ቤተሰብ አባላት እንደሆኑ አራት ምንጮች ተናግረዋል። የተጎጂ ቤተሰብ አባላትና የቤተክርስቲያን አመራሮች በዚህ ጥቃት ተገለዋል ያሏቸውን 14 ሰዎች ስም ዝርዝርም አጋርተዋል። ሁለት የቤተሰብ አባላት ከፍተኛ ጉዳት ደርሶባቸው ከጥቃት የተረፉ የአራትና የስምንት ዓመት ህጻናትን እያሳከሙ ያሉ ሲሆን አንዱ ምንጭ እህቱ እንደተገደለችበት ተናግሯል። ሌላኛው ደግሞ እናቱ፣ ዘጠኝ ዓመት የሆናቸው ሁለት መንታ ወንድሞቹና አንድ እህቱ ጨምሮ ስምንት የቤተሰቡ አባላት እንደተገደሉ አስረድቷል። የወንድሙ ባለቤትና የ16 ዓመት ሴት ልጅም መገደላቸውን እንዲሁም የአጎቱ ባለቤትና በቤታቸው ውስጥ ይኖ የነበረ የ12 ዓመት ልጅም ከሟቾቹ መካከል እንደሆኑ ዘርዝሯል። ምንጮቹ እንደሚናገሩት ሮብ ከቀኑ ዘጠኝ ሰዓት ገደማ የመጀመሪያው ጥቃት የደረሰው የሚካኤል ዕለት ለማክበር በአንድ ቤተሰብ በተሰበሰቡ ስድስት ሰዎች ላይ ነበር። ከነዚህ ስድስት ሰዎች ውስጥ እናቱ ፋኖሴ ወርቄና የአጎቱ ሚስት ማስቲካማማው እንደሚገኙበት ገልጿል። ሻውሌ ይፍሩና አታገኘው አስፋው የተባሉ ባልና ሚስት ከተወሰዱት መካከል መሆናቸውንና ስድስቱ ሰዎች ወደ ጫካ ከተወሰዱ በኋላ መገደላቸውን ተናግሯል። በዚህ ጥቃት ፍርሃት የገባቸው ዘጠኝ የሟች ቤተሰብ አባላት አንድ ቤት ውስጥ ተሰብስበው እንደነበረ ሁለት ምንጮች ምንጮች ገልጸዋል። ሐሙስ ለሊት ወደዚህ ቤት የገቡ ታጣቂዎች ዘጠኙን ሰዎችና አጠገብ ባለ ቤት የነበረ አንድ ግለሰብን ጨምረው መውሰዳቸውንም አስረድተዋል። ዘጠኙን ሰዎችና በረት ውስጥ የነበሩ ከብቶችን እየነዱ ከወሰዱ በኋላ ተራአሊ የሚባል ቦታ ላይ ሁሉንም አንበርክከው እርምጃ እንደወሰዱባቸው አንድ ምንጭ ገልጿል። ከተወሰዱት አስር ሰዎች ውስጥ ሁለት ሕጻናት እንደተረፉ ሶስት ምንጮች ተናግረዋል። በዚህ ጥቃት ከተገደሉት ውስጥ የዘጠኝ ዓመት ዕድሜ ያላቸው ሚኪያስ ሙላቱና ሶፎኒያስ ሙላቱ እንዲሁም የ18 ዓመቷ እህቱ ሜላት ሙላቱ እንደሚገኙበት አስረድቷል። የወንድሙ የሺ መለሰና የ16 ዓመት ልጇ ስምረት ሸዋን ግዛው ሲገደሉ ሌላኛዋ የወንድሙ ልጅ ከፍተኛ ጉዳት ደርሶባት እንደተረፈች ገልጿል። በዚህ ጥቃት ከተገደሉ ሰዎች መካከል የሰርካለም ተስፋዬ ልጅ የሆነው የአራት ዓመት ህፃን በተመሳሳይ ጉዳት ደርሶበት መትረፉ ተጠቅሷል። የተረፉት ህጻናት የተገኙት በማግስቱ ጠዋት አንድ ሰዓት ከፖሊስ ጋር ግድያ ወደ ተፈጸመበት አካባቢ በሄዱ ነዋሪዎች እንደሆነም አክሏል። ሁለቱ ህጻናት በቀድሞ ስሙ ኃይለ ማርያም ማሞ ሆስፒታል ተብሎ በሚጠራ አዳማ ሆስፒታል ሜዲካል ኮሌጅ መወሰዳቸውን ሁለቱ ምንጮች ገልጸዋል። የቤተሰብ አባላቱ በሁለቱ ህጻናት ላይ ደረሰውን ጉዳት የሚያሳይ ምስሎችም ያጋርተዋል። ምስሎቹ የስምንት ዓመቷ ህፃን ጭንቅላቷ እና እጇ ላይ የደረሰባትን ጉዳት ያሳያሉ። የአራት ዓመቱ ህፃን ደግሞ የእጁ መጋጠሚያ እና እግሩ ላይ ጉዳት እንደደረሰበት የቤተሰቡ አባላት ተናግረዋል። ህፃኑ በተለይ በእግሩ አጥንት ላይ የደረሰበት ጉዳት ከፍተኛ በመሆኑ የአጥንት ሕክምና ወደሚሰጥበት የወላይታ የሶዶ ክርስቲያን ሆስፒታል መወሰዱን ገልጸዋል። ስምንት የቤተሰቡ አባላት የተገደሉት ግለሰብ ወደ አካባቢው ተጉዞ እናቱን፣ እህቱና ወንድሞቹን መቅበር አለመቻሉን ይናገራል። እንዳትመጡ የምትጠብቁት እናንተ ናችኋሉ። ለነፍሳችን ፈራን። ኃላፊነት የሚወስድ ወደ ሰው ስለሌለ ሂደን እንኳን መቅበር አልቻልም፣ የሚለው ስድስቱ የቤተሰቡ አባላት አንድ ቦታ ላይ መቀበራቸውንና ና እናቱና የአጎቱ ሚስት በተለያየ አብያተ ክርስቲያን መቀበራቸውን አስረድቷል። አባቱ ከስድስት ወር በፊት ህይወታቸው ያለፈው በተመሳሳይ መልኩ በታጣቂዎች ከተወሰዱ በኋላ እንደነበር ያስታውሳል። አባቱን ጨምሮ በወቅቱ የታገቱ ስምንት ሰዎች ለማስለቀቅ እያንዳንዳቸው አምስት መቶ ሺህ ብር መከፈሉን የሚናገረው ምንጩ አባቱ ከተለቀቀ በኋላ በደረሰባቸው ድብደባ ምክንያት ከሶስት ቀን በኋላ ህይወታቸው ማለፉን ጠቅሷል። ተስፋ የሚባል ነገር በውስጥ የለም። ከዚህ በኋላ ምናልባት ህግ እንደዚያ አድርጎልን የሚል ነገር ምንም አይነት ተስፋ በውስጥ የለም። ከዚህ በኋላ እዚህ ቦታ ላይ ተመልሰን እናገግማለን የሚል ምንም አይነት ነገር የሚኖር አይመስለኝም ሲል ተስፋ መቁረጡን ገልጿል። የተጎጂ ቤተሰብ አባላትና የቤተክርስቲያን ኃላፊዎች ጥቃት የደረሰባቸው ሰዎች በሃይማኖታቸው ምክንያት ኢላማ ተደርገዋል የሚል እምነት እንዳላቸውና በአካባቢው ተደጋጋሚ መሰል ጥቃቶች መፈጸማቸው ለዚህ በማሳያነት ይጠቀሳሉ ሲሉ ተናግረዋል። ከመጀመሪያው ጥቃት በኋላ የጉና ወረዳ ኃላፊዎች ወደ ቦታው ተጉዞ ታጣቂዎች ላይ የአጸፋ እርምጃ ስለመውሰዳቸው ሪፖርት እንደደረሳቸው አንድ ከፍተኛ የቤተክርስቲያን ኃላፊ ገልጸዋል። የሆንቆሎ ዋይ ወረዳ ዋና አቶ ሀሰን መሐመድ ትላንት ረቡዕ በወራው ስለተፈጸመው ጥቃት አጣርተን በቂ መረጃ እንሰጣለን ብለዋል። በተመሳሳይ ቀን ስለ ጉዳዩ ጥያቄ የቀረበላቸው የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድር በበኩላቸው ሐሰት ነው ሲሉ ተፈጽሟል የተባሉ ግድያዎችን አስተባብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ረቡዕ ምሽት በወጣችው መግለጫ በአርሲ ዞን በጥቅምት ወር ብቻ ከ25 በላይ ሰዎች መገደላቸውን አስታውቃለች። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ዋና ጸሐፊ ጥሩነ ገምታ የሽግግር መንግስት ጥያቄ የሚሾፍበት አይደለም ሲሉ ተናገሩ። የኦፌኮ ዋና ጸሐፊን የተናገሩት ጠቅላይ ሚኒስትር ዶክተር አብይ አህመድ ከትናንት በስቲያ የሽግግር መንግስት ሀሳብ የሚያቀነቅኑ ሰዎችን ከተቹ በኋላ ነው። ዶክተር አብይ በፓርላማው ብሏቸው እነሱ ስፋቸውን ስላልታጠበ እና ስላልተተኮሰ ምርጫ የሚቀር የሚመስላቸው ሰዎች ሞኞች ናቸው ሲሉ ነፍቀዋል። የኦፌኮ ዋና ጸሐፊ ጥሩነ ገምታ ለዚህ በሰጡት ምላሽ በሀገር ውስጥ የሚመረቱ ካኪ ልብሶችን እንደሚለብሱና ተኩስ እንደማያስፈልጋቸው ገልጸው የሽግግር መንግስት የሚለው አማራ ተደራጅ የሚሾፍበት ሳይሆን ከንጉስ ጊዜ ጀምሮ ይጠየቅ የቆየ መሆኑን ተናግረዋል። ዋና ጸሐፊ ምርጫውን በተመለከተ ለተቃዋሚ ፓርቲዎች የተመቸና ክፍት አለመሆኑን በማንሳት ጽህፈት ቤቶች እንደሌሏቸውና አሁንም ድረስ እንደተዘጉ እንዲሁም በዛሬው ዕለት ጭምር የፓርቲያቸው አባላት ላይ እስርና ሰብአዊ መብት ጥሰቶች መፈጸማቸውን በተጨማሪም ደብዛቸው የጠፉ እንዳሉም ገልጸዋል። አቶ ጥሩነት ሲቀጥሉ መንግስት ምርጫውን ማከናወን የሚያስችል ሁኔታ አለ ያለው ምናልባት ለእያንዳንዱ ተቃዋሚ የፖለቲካ ፓርቲ ጥበቃ ሊያቆምልን ይሆናል ሲሉ ግምታቸውን አስቀምጠዋል። ምርጫ ለማካሄድ የሚያስችል ሰላምና ጸጥታ ሁኔታ እንደሌለ አጽናኦት ሰጥተው አስረድተዋል። ምርጫው በተያዘለት የጊዜ ሰሌዳ እንዳይካሄድ ጥያቄ አለማቅረቡን የሚናገረው የሚናገረውና ጥያቄው መንግስት ምርጫው እስኪደርስ ድረስ በሀገሪቱ የተለያዩ አካባቢዎች ያሉትን የሰላምና ጸጥታ ችግር እንዲፈታ መሆኑን የገለጸው ደግሞ የኢትዮጵያ ህዝባዊ አብዮት ፓርቲ ኢሃፓ ነው። ጠቅላይ ሚኒስትሩ አንዳንዶች ሰላሳ 30 አመት በኢትዮጵያ ፖለቲካ ውስጥ ተሳትፎ የማያውቁ እኛ ዕድል ሰጥተናቸው ከገቡ በኋላ ምርጫ እንደማይደረግ የሚያስቡ እንዳሉ እናውቃለን። ወደ መጡበት ይመለሳሉ እንጂ ምርጫው እንደሚደረግ መንግስታቸው ሙሉ አቅምና ዝግጁነት እንዳለው መናገራቸው ይታወሳል። የተለያዩ ትችቶችን በምክር ቤት ያስተናገደው ፓርቲው ምርጫው ይራዘም ከተባለ እንኳን ለገዢው መንግስት እንጂ ለተቃዋሚ ፓርቲዎች እንደማይጠቅም በማንሳት ከዝግጅት አንጻርም ፓርቲው በሙሉ አቅሙ የተዘጋጀ መሆኑን የተናገሩት የሀፓ የህዝብ ግንኙነት ኃላፊ ይስሐቅ ወልዳይ ሀሳብ የሌላቸው የሚለው ትችትም የእሳቸውን ፓርቲ እንደማይመለከት ፓርቲው እሳቸው እንዳሉት የሀሳብ እጦት እንደሌለበት ጠቅሰው ትችቱን ተከላክለዋል። ጠቅላይ ሚኒስትሩ ለንጽጽር ያቀረቧቸው የስድስተኛውን ዙርና ዘጠና ሁለቱን ምርጫ በሚመለከት የዶክተር አብይን ንጽጽር ትክክል አለመሆኑ መሆኑን ገልጸው አጣጥለዋል። በትግራይ ክልል የሚንቀሳቀሰው የሳልሳይ ወያነ ትግራይ ሳውት ፓርቲ ሊቀመንበር አሉላ ኃይሉ በበኩላቸው ምርጫ ቦርድ የጊዜ ሰሌዳውን አስመልክቶ የፖለቲካ ፓርቲዎች በጠራበት ስብሰባ ላይ ፓርቲው በክልሉ ብሎም በሌሎች የሀገሪቱ አካባቢዎች ካለው የሰላምና ጸጥታ ሁኔታ አንጻር ያለውን ስጋት መግለጹን አስታውሰዋል። ጠቅላይ ሚኒስትሩ በምክር ቤት ያስተላለፉት አስተያየትን የህዝብ ብሎም በህግ ስልጣን የተሰጠው ምርጫ ቦርድ ነው ሲሉ ሂደቱን ያልተከተለ አስተያየት በማለት ገልጸውታል። እውነቱ መሬት ላይ እየታየ ምንም አታመጡም በሚል መንግስት ምርጫውን የሚያከናውን ከሆነ ያው ሁሌም ይቻላል ያሉት አቶ አሉላ የምርጫው ፍትሃዊነት አካታችነትና ሌሎች የምርጫ መሮች ጥያቄ ውስጥ መሆናቸውን ተናግረዋል። ተቃዋሚ ፓርቲዎች ጥያቄ ያነሱት ለምርጫ ቦርድ ነው፣ ምርጫ ቦርድ ምላሽ ሰጥተውበታል የሚሉት ሊቀመንበሩ፣ ነገር ግን ዛሬ ላይ ሆኖ ከወራት በኋላ ለሚከናወን ምርጫ መወሰኑ አዳጋሽ መሆኑን ያነሳሉ። ጠቅላይ ሚኒስትሩ በማሳረጊያ ንግግራቸው በተቻለ መጠን የእኛ ፓርቲ አባላት የዘንድሮ ምርጫ ዲሞክራሲያዊ እንዲሆን ብቻ ሳይሆን ልዩ ልዩ ድምጾች እንዲሰሙ በኃላፊነት እንሰራለን፣ ጠቅልለው የመውሰድ ፍላጎት እኛ ጋር የለም፣ በመደመር ነው ሁሉም ነገር የሚሆነው ሲሉ ተናግረው ነበር። አክለው ምርጫውን በ በዚህ ማየት ጥሩ ነው፣ እንደ ፓርቲ እንዘጋጃለን፣ እንደ መንግስት እንዘጋጃለን፣ የተሻለ ምርጫ እናካሄዳለን፣ ኢትዮጵያ ትቀጥላለች ማለታቸው የሚታወስ ነው። በተያያዘው 2018 ዓመተ ምህረት ከምርጫው ባሻገር ሀገራዊ ምክክር ኮሚሽን ውይይቱን ያካሄዳል ተብሎ የሚጠበቅ መሆኑ ይታወቃል። አምነስቲ ኢንተርናሽናል አሜሪካ በኢትዮጵያውያን እስረኞች ላይ የፈጸመችውን ጥቃት በጦርነት ወንጀል እንዲመረመር ጥሪ አቀረበ። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ትላንት ባወጣው መግለጫው ኤፕሪል 29 ቀን 2025 በሰሜን ምዕራባዊ የመን ሳአላ ውስጥ በሚገኝ እስር ቤት አሜሪካ ጥቃት መፈጸሙን አውስቷል። በሁቲ ታጣቂዎች እጅ በሚገኘው በዚህ እስር ቤት የነበሩ አብዛኛው ኢትዮጵያውያን በሆኑ አፍሪካዊ ስደተኞች ላይ የሞትና የመቁሰል አደጋ መድረሱን አስረድቷል። ከዚህ ጥቃት የተረፉት 15 ኢትዮጵያውያን እስረኞች ማነጋገሩን የጠቀሰው አምነስቲ በወቅቱ ለ30 ደቂቃ ያህል በእስር ቤቱ አካባቢ የፍንዳታ ድምፅ መስማታቸውን እንደገለጹለት ገልጿል። እስረኞቹ ከዚህ ሕይወታቸው ለማትረፍ ወደ ውጪ ለመውጣት በሚሞክሩበት ወቅት የእስር ቤቱ ታጣቂዎች ተኩስ ከፍተው እንዲገቡ ማድረጋቸውን የጠቀሰው መግለጫው ይህ ከሆነ ከጥቂት ደቂቃ በኋላ አሜሪካ እስር ቤቱ ግቢ ውስጥ ድብደባ መፈጸሙን አስታውቋል። በወቅቱ ከመቶ እስከ እስከ 120 የሚደርሱ አብዛኞቹ ኢትዮጵያውያን የሆኑ እስረኞች በነበሩበት በዚህ እስር ቤት በተፈጸመው በዚህ ጥቃት አስራ ስድስቱ ወዲያውኑ ህይወታቸው ማጣታቸውና በአስራዎቹ የሚቆጠሩ አካል ጎዶሎነትን ጨምሮ የተለያየ መጠን ያለው ጉዳት የደረሰባቸው መሆኑን አውስቷል። አምነስቲ ኢንተርናሽናል በዚህ ባለ 30 ገጽ መግለጫው በዚህ እስር ቤት ላይ አሜሪካ ጥቃት ማከናወኗን ማመኗን አስታውቆ በወቅቱ እስር ቤት ውስጥ አንድም የሁቲ ታጣቂ እንዳልነበር ማረጋገጡን አስረድቷል። ድርጅቱ ከዚህ ጥቃት ከተረፉና ካነጋገራቸው 15 ኢትዮጵያውያን መካከል 14ቱ በህይወታቸው ላይ ተጽዕኖ የሚፈጥር ዘላቂ ጉዳት የደረሰባቸው ሲሆኑ ግማሾቹ እግራቸው፣ የተወሰኑት ደግሞ እጃቸውና ሌላ አካላቸው የተቆረጠና አይናቸው የጠፋ እንዳሉም ገልጿል። የአሜሪካ መንግስት ለእነዚህ ተጎጂዎችና ቤተሰቦች አስፈላጊውን ካሳ መክፈል እንዳለበት የጠቀሰው ድርጅቱ ጨምሮም አሜሪካ በዚህ ጥቃት ሰላማዊ ሰዎች ላይ ጉዳት ማድረሷን በይፋ ማስታወቅ እንዳለባት አሳስበዋል። በወቅቱ የተፈጠረው ድርጊት በገለልተኛ አካል ተመርምሮ የጦርነት ወንጀል መሆን አለመሆኑ እንዲረጋገጥና የምርመራ ውጤትም ይፋ እንዲሆን አምነስቲ በመግለጫው ጥሪ አቅርቧል። ከመንግስት በተሰጠ አቅጣጫ መሰረት የአዳዲስ ነዳጅ ማደያ ግንባታ ላልተወሰነ ጊዜ መከልከሉን የነዳጅና ኤነርጂ ባለስልጣን አስታወቀ። ባለስልጣኑ ይህንን ያስታወቀው የነዳጅ ውጤት የገበያ ድርሻ ቀመር ክለሳ ጥናትና የነዳጅ ውጤቶች የስርጭት ቀመር የአሰራር ስርዓት መመሪያ የነዳጅ አቅራቢ ኩባንያዎች በተገኙበት ጥቅምት 15 ቀን 2018 ዓ ም ውይይት በተደረገበት መድረክ ላይ ነው። በዚህ ወቅት የባለስልጣኑ ምክትል ዋና ዲሬክተር አቶ ዲባራ ፉፋ የማደያዎችን ጉዳይ በተመለከተ ሲያስረዱ አዲስ ኩባንያዎች ባሉበት ይቆያሉ ብለዋል። ከተወሰነላቸው በጣት ከሚቆጠሩ ግንባታዎች ውጭ የግንባታ ፍቃድ መስጠት አዲስ የማስጀመር ሂደት ባለበት እንዲቆም መንግስት ውስናል ያሉት ምክትል ዋና ዳይሬክተሩ አክለውም ያሉትን በአግባቡ መጠቀም እንደሚያስፈልግ አጽንኦት ሰጥተዋል። የክልል አመራሮችም ነዳጅ ከመቆጣጠር ሂደት እጃቸውን እንዲያወጡ መንግስት ግልጽ መመሪያ መስጠቱን ተናግረዋል። የባለስልጣኑ ዋና ዳይሬክተር ደስታው መኳንንት በበኩላቸው በአራት መስፈርቶች ማደያ የሌላቸው ከፍተኛ መጨናነቅ ያለባቸው፣ በኮሪደር ልማት የፈረሱና ውስን ማደያዎች ያላቸው፣ በተለይ ደግሞ ኮንትሮባንድ የሚበዛባቸው አካባቢዎች ያልሆኑ ተብሎ በኮሚቴ በዝርዝር ታይቶና ተለይቶ ጠቅላይ ሚኒስትር ጽህፈት ቤት ከፈቀደላቸው ዘጠኝ ያህል ማደያዎች ግንባታዎች ውጭ ጉዳዩ ዝግ ነው ብለዋል። አያይዞም ለማንም የግንባታ ፍቃድ እንደማይሰጥና አሁን ያለውን የነዳጅ አቅርቦትና ትስስር እስከሚስተካከል ድረስ የማደያ ግንባታው የተመለከተ ጉዳይ እንደማያስተናግድ ዋና ዳይሬክተሩ አስረድተዋል። በአሁኑ ወቅት እየተገነቡ ስላሉ ማደያዎች ከክልሎች የተወሰደ ዝርዝር መረጃ እንዳለ ያወሱት ዋና ዳይሬክተሩ በዘርፉ ያለው ችግር ሲስተካከል ግንባታ እንደሚፈቀድ መግለጻቸው ተዘግቧል። ስማቸው እንዳይገለጽ የፈለጉ ሁለት የነዳጅ አቅራቢ ኩባንያዎች በሚሊዮኖች ብር ወጪ የተደረገበት ግንባታ ሰዎች በአንድ ውሳኔ ባሉበት ይቆዩ መባሉ ከፍተኛ የሀብት ብክነት እንደሚፈጥር ለመጥቀስ ቅሬታቸውን ገልጸዋል። በሕዝብ ተወካዮች ምክር ቤት የጸደቀው የነዳጅ ውጤቶች ግብይት አዋጅ 1363 2017 የነዳጅ ማደያ ማቋቋም እንደሚቻል መግለጹን የጠቀሱት ኩባንያዎቹ ክልከላ መደረጉ ከሕጉ ጋር የሚጣረስ ይሆናል ብለዋል። የነዳጅ ማደያ ማከፋፈያዎችን ለማህበረሰብ ያላቸውን ጠቀሜታ ታሳቢ በማድረግ ሙሉ ለሙሉ መከልከል አይገባም ሲሉ ማሳሰባቸው ዘገባው አመላክቷል።